ከሶስት አይነት ሴቶች ተጠንቀቁ። አንደኛ ስር ማሽቀጠል በጣሽ የሆኑ ቤተሰብ ውስጥ የተወለዱ እህቶችን ፍሯቸው፣ ተጠንቀቋቸው። ይሄን በድፍረት የምናገረው ባያደርጉት እንኳን እነሱ ያስደርጋሉ። ሲቃወሙ ካልሰማችኋቸው፣ የሚደግፉ ከሆነ በተለይ በጣም ከባዶች ናቸው። አንድ በሉ። ይሄንን በድፍረት የምናገረው ለምን እንደዚህ ትላለህ ምናምን የፈለገ በሉ። መምር እኮ እንደዚህ የቤተሰብ ቀይስ ቤተ ዘር ነው ማለት። እናንተን አይደለም የሚያርኩ ያለሁት መንፈሳዊ ያልሆኑ በድብትርና አሰራር ደስተኞች ሆነው ያን ሀሳብ የሚደግፉትን ያልኩት። ሁለተኛ ቃልቻ፣ አውሊያ፣ ይህ ዛር ምናምን የሚመለክበት ቤት ውስጥ ያደጉ እህቶች ከሆኑና በትክክል እንደዛ አይነት ቤተሰብ ውስጥ አድገው መንፈሳዊ ካልሆኑ ቤት ክሳል የማይመጡ ከሆነ ኩል በመኳል የተለያየ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 በዘዴ በዘዴ እያደረገ ከምዕራፍ ሃያ ጀምሮ በደንብ አድርጎ ይጠቅሰዋል። ከምዕራፍ ሃያ ጀምሮ ስለ ሴት በደንብ ያበራራል። ሲያንብቡት እኔ እንዲህ ነው እንዲል ብዬ አልናገርም። ወንድነት በራሱ ደግሞ ፈተና ነው። ጉልበቱ እንዳለ ሆኖ አጋንንት ሲኖርበት ከባድ ደፋሪ ነው የሚሆነው። በጣም አይለኛ ነው የሚሆነው ጉልበቱ እንዳለ ሆኖ አጋንንት ሲያድርበት አስቡት። ከዛ ደግሞ ጉልበትም አጋንንትም ኖሮበት መሪ ሲሆን፣ ሊቀመንበር ሲሆን፣ ከዛ ደግሞ ደብተራ ሆኖ ደግሞ ካህን ሆኖ ደግሞ ሲያሳልም ህዝብ ሲከተለው ደግሞ አስቡት፣ ስንት ሰው እንደሚያጠፋ፣ ስንት ሰው እንደሚገድል፣ ስንት ሰው እንደሚጎዳ ከተዋህዶ ምንቱ ስንት ሱ እንደሚያጎርፍ ደሞ አስቡት። እና ከነዛ ከነዛ ነው ሰው ደግሞ ራቁ። እርታ እንግዲህ ትርትር ምትልብኝ ብርድ ስላለችብኝ ዝም ከምል ካለ መቀረጽ መቀረጽ ይቻላል አስቤ ነው? ይህን ይመስላል እንግዲህ የዛሬው ገጠመኛችን። የቀረ ነገር ካለ በሌላ ገጠሜ ላይ ምክሩን አጠቃላይ እያመጠዋለሁ እና እህቶቻችን፣ የምትቀርቧቸውን እህቶች እወቁ። የማን ዘመድ እንደሆነ። ቆይ ሰራልሻለሁ ካለች፣ ችግር አለ። ወይ የምታቋጎት አላት ወይ አክስት አላት ወይ የሆነ ነገር አለ። ልታሰራ ምና የምታስብበት የምትሮጥበት ቦታ አላት ማለት ነው። አሰራልሻለሁ፣ ሰራልሻለሁ ማለት ያው ማስደግምብሻለሁ፣ ሌላ ምንም ነገር የለውም አማርኛው።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 ስለ እግዚአብሔር እባካችሁ በጣም ትጎዳላችሁ። የምትወልዷቸው ልጆች ትጎዳላችሁ። የምታዩትን ብር ትበሉታላችሁ። እምታዩት የምትሰሙት፣ የምትነግሩት ሁሉ ነገር በሙሉ እንዳለ መንዝር ጌጥ ከሆነ ይዟችሁ ነው ጥርግ የሚለው። እግዚአብሔር ይርዳችሁ። ሌላ ምንም አለም የሴት ድብተራ በጣም አደገኞች ናቸው። ለምን ብትሉ አንደኛ ስለማይነቃባቸው። ለምሳሌ የሴት ሌባ እንደሚባለው ቤተመቅደስ ቤተክርስቲያን አካባቢ የሴት ሌቦች ነጠላ ስለለበሱ ወን ሁሉም ቆሙ ስለሚሉ ግራ ያጋባል። በአለባበስም በፀጉሩም አትለዩቸው። ወንድ ከሆነ ጨበሪያም ከሆነ ወይ የሆነ አለባበሱ አስተያየቱ ምናምን ልትሉ ትችላለች። ሴት ከሆነች ግን በነጠላ ውስጥ ስለምትደበቅ በጣም አስቸጋሪ ነው፣ ሌባ ከሆነች ማለት ነው። አስማቱም ልክ እንደዚሁ ነው የሚሆነው፣ በውበት ውስጥ ይደበቃል መንፈስ። አሁን የነበረው ውበቷ አሁን ያለው ውበቷ የሚገርም ነው። እቃ ተመልሶላታል የነበረው ያ በፊት የነበረው እና አይ መዳን ያለ ስጋ ለካ ከዳተኛ ነው። ስታበሉት ይበላል ይወፍራል። ስታጠጡት ይጠጣል ይወፍራል። ስትነፍኩት ደግሞ ልክ እንደዛው ነው። ግን መንፈሱ ደግሞ የበለጠ በዛ ውስጥ ጎርቷት ነበር እና የሴት ደብተራ ትልቁ ጉዳቱ አለመታወቁ ነው። በተሸፋፈነ ነገር ውስጥ መሆኑ ነው። ሌላው ከባህሪያቸው ከሴትነት ባህሪ ጋር ተነስቶ ደግሞ ከባድ ያደርገዋል። ሁለተኛ ነገር ሴት ልጅ ከወይ ልጅ ባህሪዋ ይለያል። በዚህ ዓለም ላይ በዚህ ምድር ላይ ሁለት የተለያዩ ፍጥረታቶች ይኖራሉ። በጾታ በማ በፊዚካል የማይገናኙ ሴትና ወንድ ይባላሉ። ይገባቸው በእንስሳትም ሴትና ወንድ፣ በጾታም ሴትና ወንድ ፍጥረታት ተብሎ የሚታሰቡት በሙሉ በአጠቃላይ ወንድና ሴት ያላቸው እንስሳት የሚሆኑ ሰዎች የሚሆኑ። ስለዚህ ሴት የምትባለው ፍጥረት ራሷን ይቻለች፣ ሌላ ተፈጥሮ ነች፣ ሌላ ዓለም ናት። ወንድ ልጅ ከማር ሴት ልጅ ከቬነስ የሚባል የሆነ መጽሐፍ አለ እና ሴትነት በራሱ መናፍስት ሲያድርባቸው ደግሞ ከባድ ነው የሚሆነው። በተፈጥሮ ውስጥ ዘፍጥረት ስድስት ላይ ያለው ይሄ ነው፣ መጽሐፈ ሄኖክ ምዕራፍ ሁለት ላይ ያለው ይሄ ነው። የሰውን ሴቶች ልጆች ወደዱ ነው የሚለው። የወደቁት መላእክቶች የእግዚአብሔር ልጆች ይልና መናፍስትን ሲል ወይም እነዛ ደቂቃ ሴትን ማለት ነው ይላሉ አባቶች። የእግዚአብሔር ልጆች የሰውን ሴቶች ልጆች ወደዱ ነው የሚለው የሰውን ልጆች ብቻ ሳይሆን የሰውን ሴቶች ልጆች ወደዱ፣ ከነሱ ጋርም እንተኛሉ ከነሱ ጋርም ተኙ። ራእይት የሚባሉ ቁመት ረጃጅሞችን ወለዱ ነው የሚለው ኔፊሊም የሚባሉትን ተፈጠሩ ነው የሚለው በዛ ዘመን ኔፊሊም ነበሩ ይላል። ድቅሎች ማለት ነው። ኔፊሊማት ድቅል ነው። ራእይት ደግሞ ከነዚህ ከቅዱስና ከርኩስ የተወለዱት ቁመት ረጃጅሞች ወይም ተመልካቾች ወይም ደግሞ ሰርዳይስ ወይም ቡዳ የሚባሉት ማለት ነው ተወለዱ ነው የሚለው። ራእይ ራእይ ማለት ተመለከተ ማለት ነው። ቆመ ተረጃጅ ማለት ረጅም የሆነ ሰው ከታች ወደ ላይ ከላይ ወደ ታች ሁሉ ነገር ይመለከታል አይደል? አየ፣ ተመለከተ፣ ራእይ ተመልካች። ትናንሾቹን ፍጥረቶች፣ እኛን ማለት ነው። እና ተቆመ ተረጃጅሞቹ አዩን ማለት ነው። ተመልካች ናቸው። እኔ ጉንዳን እዚህ ላይ ባስቀምጠት የትም አትሄድም እንዴ? በትሄድ በትሄድ እንደዚህ በደንብ ነው ማያት። ራእይት ማለት ተመልካች ማለት ነው። ወደ ዋናው ስንመጣ እቺ ልጅ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 የመናፍስትን ሴራ ገድላትና ድርሳናት እንኳን አንብቦ የማያውቁ ሰዎች ህፃናቶች ማለት ነው የምናወራው ነገር በጣም ተራ ነገር ሆኖ ነው የሚታያቸው ለእነሱ አይገባቸውም ገና እና ያቺ ሴት ገንዘቧን ትበለዋለች ማለት እንደዚህ እንደንጀራ ጠቅላ ትበለዋለች ማለት አይደለም ገንዘቧ አይበረክትላትም የምታወጣው ወጪ ራሱ ኤክሰስ ይሆንና ኪሳራ ውስጥ ትገባለች ገንዘቧም አይበረክትም አንድ ፕሮግራም እንዲሆን ላይፍ ነው የምትኖረው